አሜን። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። መስከረም 21 ቀን ብዙሃን ማርያም የእመቤታችን የበዓሏ መታሰቢያ ነው። በዚህች ዕለት አስቀድሞ ኃይለኛ ስራየኛ ጠንቋ የነበረና በኋላ ማምኖ ለክርስቶስ ምስክር ሆኖ አንገቱን የተሰየፈው የቅዱስ ቆጵሪያኖስ በሰማይትነት ያረፈበት ዕለት ነው። ቆጵሪያኖስን ያሳመነችውና ስሟ በተጠራበት ቦታ ሰይጣን እንደ ትቢያ በኖ የጠፋው በኖ የሚጠፋው ድንግሊቱ ዮስቲናም በሰማዕትነት ያረፈችበት በዚህ እለት ነው። ዳግመኛ ይህች ዕለት የከበሩ ሃይማኖታቸው የቀና 318ቱ አበው ሊቃውንት በ325 ዓመተ ምሕረት አሪዮስን አስተምረው አስተምረው ለመመለስ በኒቅያ የተሰበሰቡባት ዕለት ናት። የጉባኤውን ፍጻሜ ዓመታዊ መታሰቢያ በዓሉ ህዳር 9 ቀን ነው። የጌታችን ቅዱስ መስቀል ግሸን ደብረ ከርቤ የገባበት እለትም ነው፣ መስከረም 17ቱን ይመለከታል። ታሪኩም ከሰበለቱ አርድት አንዱ የሆነው ሐዋርያው ቅዱስ ጢባሪዮስ ረፍቱ መሆኑን ስንክሳሩ በስም ይጠቅሰዋል። ቅዱስ ቆጵሮያኖስና ድንግሊቱ ዮስቲና በዚህ ዕለት የሚታሰቡት ይህም ቆጵሮያኖስ አስቀድሞ ከሀዲ ስራየኛ ነበር። እንዲሁም ለስራየኞቹ ሁሉ አለቃቸው ነበር። በዚህም በጥንቆላ ስራው ከመመካቱ የተነሳ ስራይ በማድረግ የሚስተካከለኝ ካለ ልይስቲ በማለት ወደ አንጾቂያ ሀገር ሄደ። ቆጵርያኖስም አንጾኪያ በገባ ጊዜ ወሬው ሁሉ በሀገሪቱ ተሰማ። በአንጾኪያ የሚኖር አንድ ወጣት በመልኳ እጅግ ውብ የሆነችውን ወጣት ዩወስቲናን ወደ ቤተ ክርስቲያን ስትሄድ አያትና እጅግ አድርጎ ወደዳት። ነገር ግን እርሷ የክርስቶስ ሙሽራ ናት፣ እሽ ልትለው ስላልቻለች ሊያገባትም ሊያገኛትም አልቻለም ገንዘቡን በመስጠት በጉልበት በማስፈራራት በስራይ ስራ በነዚህ በስራይ ስራ ስር በነዚህ ሁሉ ሊያገኛት ስላልቻለ ወጣቱ አሁን ቆጵሮ ያኖስን ወደ ከተማው መምጣቱን ዝናውን በሰማ ጊዜ ደስ ብሎት ሄዶ ዩስቲናን እጅግ አድርጎ እንደሚወዳትና ሊያገባት እንዳልቻለ ነገር ግን ቆጵሮ ያኖስ ነገረው። ቆጵሮ ያኖስም ያንን ወጣት እንዲህ አለው፣ እኔ ልብህን እፈጽምልሃለሁ፣ አትዘን፣ ምንም ችግር የለውም አለው። ልብ በሉ እናስተውል። ከዚህ ላይ በዘመናችን መስተፋቅር እንደሚባለው ማለት ነው። ከዚህ በኋላ ቆጵሮያኖች ድንግሊቱ ዮስቲናን እንዲያመጧት በስራዩ የአጋንንት ሰራዊትን ላካቸው። በስራዩ መተቱ ደጋግሞ አጋንንትን ጠርዳቸው፣ ከእዛ ሂዱና ዮስቲናን እዛችኋት ነው አለ። እነዚያ በስራዩ ወደ እርሷ ተላ ተላኩ የተላኩ አጋንንትም ወደ ድንግሊቱ ዮስቲና በፍጹም ሊቀርቧት አልቻሉም። ምክንያቱም እርሷ ዮስቲና በጾም በጸሎት የጸናችናትና ከጸሎቷ የተነሳ አጋንንት ተቃጠሉ፣ መቅረብ አልቻሉም። ቆጵርያኖስ በስራ ኃይሉ ይስናን ያመጡለት ዘንድ ደጋግሞ ላካቸው። ነገር ግን አጋንንቱ ቅዱስ ይስናን በፍጹም ሊቀርቧት አልቻሉም። ለምን? መጽሐፍ ምን ይላል? በእስራኤል ላይ ሟርት አይሰራም ይላል። ሟርት፣ ጥንቆላ ማንኛውም ነገር በክርስቲያን ላይ ሊሰራ አይችልም። ይሄም ይሆንም ከልብ እምነት ሲኖር የጸሎት ሰው የእግዚአብሔር ሰው የሃይማኖት ሰው ስንሆን ነው። ከዚህም በኋላ ቆጵርያኖስ ሁለቱንም አጋንንት ጠርቶ እንዲህ አላቸው ድንግል ዮስቲናን ይዛችሁ ካላመጣችሁልኝ እኔ ከናንተ ተለይቼ ክርስቲያን ሆናለሁ አላቸው። ከዚህ በኋላ የሰይጣናት አለቃ ቆጵርያኖስን ሊሸነግለው አሰበና እንዲህ አለ። ከሰይጣናት ውስጥ አንዱን ሰይጣን በዮስቲና ተመስሎ ለቆጵርያኖስ እንዲታይ አደረገው። አልቻሉም ማምጣት እሷን አልቻሉም። ኋላ አጋንንት ምን አሰቡ? ያው አጋንንት በሚታት ራሳቸውን መቀያየር ስለሚችሉ ሴትም ወንድም አውሬም ሰው መሆን ስለሚችሉ ለምንኛ ራሳችን ዩስቲናን መስለና እንታየውም ብለው አሉ። እናም ሰይጣኑም አለቃቸው እንዳዘዛቸው እንዲሁ አድርጎ ዩስቲናን መስሎ ተዘጋጀ። ውበቱ ለምን ዩስቲናን መሰለን? ሰይጣኑም ለቆጵሪያኖስ እንሆ አለ አሁን ዩስቲና መጥታለች አለ። ቆጵሪያኖስም እውነት ዩስቲና የመጣች መስሎት እጅግ ደስ ብሎት ሊቀበላት ተነሳ። በዮስቲና አሪያ የተመሰለውን ምትሃት ባየ ጊዜ የሴቶችን መቤት ዮስቲና ሆይ መምጣትሽ መልካም ነው አላት። ቆጵሮያኖስም የቅዱስ ዮስቲናን ስሟን መጥራት በጀመረ ጊዜ በእርሷ የተመሰለው ሰይጣን እንደ ትቢያ በኖ፣ እንደ ጉም በኖ፣ እንደ ትቢያም ጢሶ ጠፋ። ለምን ስሟ ተጠርቶበታል የቅዱስ ዮስቲና። ቆጵሮያኖስም በዚህ ጊዜ ይሽንገለው ምክንያት ምትሃቱን ሁሉ ከንቱ እንደሆነ አወቀ፣ አስተዋለ። በልቡም እንዲህ አለ ስሟን በጠሩበት ቦታ አጋንንት እንደ ጢስ የሚበሉ ከሆነ በቅድስት ዮስቲና ፊት ሊቆሙ ሊሸነግሏት እንዴት ይቻላቸዋል? አለ። ይህንንም ብሎ ወዲያውኑ የጥንቆላ መጻሕፍቶችን አቃጠላቸው። ሄዶም ቅድስት ዮስቲናን አገኛትና ሰገደላት። እርሷም ሃይማኖትን አስተማረችውና ወደ ሊቀ ጳጳሱ ዘንድ ሄዶ ንስሐ ገብቶ ተምሮ አምኖ ተጠመቀ። የምንኩስና ልብስንም ለበሰ። ከጥቂት ጊዜም በኋላ ሊቀ ጳጳሳቱ ዲቁና ሾመው። አገልግሎትና መንፈሳዊ ተጋድሎንም ባየ ጊዜ ዳግመኛ ቅስናን ሾመው። ቆጵርያኖስን በተጋድሎና በአገልግሎት ከኖረ በኋላ ምግባሩ ሃይማኖት ትሩፋቱ ከፍ ባለ ጊዜ በምዕራባዊቷ ግዛት ኤጲስቆጶስነት ተሾመ። ቅዱስ ዮስቲናንም ወስዶ ለደናግል ገዳም አበምኔት አደረጋት። በግርጣና በቅርጣግና የቅዱሳን ስብስብ በሆነ ጊዜ ቅዱስ ቆጵርያኖስ ከጉባኤው አባላት አንዱ ነበር። ከብዙ ወራት በኋላ ከሃዲው ንጉስ ዳኪዎስ ስለ ቅዱስ ቆጵሪያኖስ ስለ ቅዱስ ዮስቲና ሰማ። ንጉሱም ወደ እርሱ አስመጣውና የክብር የክብርን ባለቤት ክርስቶስን ክደው ለጣዖት እንዲሰግዱ አዘዛቸው። ቅዱስ ቆጵሪያኖስና ቅዱስ ዮስቲና ግን የጌታችን አምላክነት ክብር በመስከር ጣዖታቱን ረገሙ። ንጉሱም እነርሱን ክርስቶስን በማመን እስከ መጨረሻው ድረስ መጽናታቸውን ባየ ጊዜ ልዩ ልዩ በሆነ ጽኑ ስቃይም እጅግ አድርጎ አሰቃያቸው። በመጨረሻ ማሰቃየድ በሰለቸው ጊዜ የቅዱስ ቆጵሮስን የቅድስት የስቲናን እንዲሁም የሌሎችን ሶስት ወንዶችን በየተራ ራስ ራሳቸውን በሰብ አስቆረጣቸው። የሰማዕትነታቸውን ፍጻሜው ሆነ። የቅዱሳኑ ረድኤት በረከት በሁላችን ላይ እጽፍ ድርብ ሆኖ ይደር አሜን። ዳግመኛ በዚች ዕለት መስከረም ሃያ አንድ ቀን አባ ደንቆሮ የሚባሉ ጻድቅ በሞት ፈንታ የተሰወሩበት ዕለት ነው። የገዳመ ጎረጎር ቅዱሳን በዚች ዕለት መስከረም ሃያ አንድ ቀን በዓመታዊ በዓላቸው ታስበው ይውላሉ። እግዚአብሔር እንደነ ሄኖክና ኤልያስ በሞት ፈንታ የሰወራቸው ታላላቅ ቅዱሳን ናቸው። ከእነርሱም ውስጥ ከሀብታሞች ቤት የማዕድ ፍርፋሬ እየሰበሰበ የሚያመጣና በጾም በጸሎት ላሉ ባህታውያን የሚሰጥ አለ ከነርሱም ውስጥ የውስጥና የውጭ ቅድስናውን ንጽህናውን ሰው እንዳያውቅበት እብድ መስሎ የሚኖር አለ። አለ መራራ የሆነ የበረሃ ቅጠልና ሳርን የሚመገብ አለ። ለዚህም ዓለም ሰዎች ፊቱንና መልኩን እንዳያሳይ በገዳም ውስጥ ዘግቶ የሚኖር አለ። ከተራራ ስር የተሰራ የተሰወረ አለ። ችግረኛና ደሃ መስሎ የሚኖር አለ። ከነርሱም ውስጥ በኋለኛው ዘመን የሚሆነውን ነገር በትንቢት የሚናገር አለ። በነፋስ ክንፍ ረቂቅ በሆነ በደመና ጀርባ የሚጓዝም አለ። ከእነርሱም ውስጥ ስለተሰወሩ ምስጢራት ሁሉ ከቅዱሳን መላእክት ጋር የሚነጋገር ቅዱስ ሰው አለ። በህይወት በብሔረ ህያዋን የሚኖሩትን ተመልክቶና በእነርሱም ተባርኮ የሚመጣ አለ። በሌሌት ራእይ የገነት ቦታዎችን ውበቷን የሚያለ የኃጣን ኑራቸውን ጩኸታቸውን ድምጽ የሚሰማም አለ። የእሊህ እጅግ የከበሩ ቅዱሳን ስማቸውም አቡነ መርአዊ፣ አቡነ ምሰሶ፣ አቡነ ደንቆሮ፣ አቡነ ሙአብራ፣ አቡነ ሙሴ አቡነ አላሽኝ ይባላሉ። በዝምታ በተደሞ የማይሰማ በመምሰል እንደ ደንቆሮ ሁሉ ሆኖ መላ ዘመኑን ለዓለም ሙት ሆኖ ስለኖረ አባ ደንቆሮ የተባለ አለ። መርአዊ ማለትም መርአዊ ዘክርስቶስ የክርስቶስ ሙሽራ ማለት ነው። እርሱም በታላቁ በዋልድባ አብረንታንት ገዳም አበመኔት ሆኖ መነኮሳቱን የመራ ነው። ምሰሶ ማለትም አምድ ሃይማኖት የሃይማኖት ምሰሶ ማለት ነው። ሞአብራ ሞአብራ ማለት ደግሞ ሞአ ሐራሁ ለክርስቶስ አሸናፊ የሆነ የክርስቶስ ሰራዊት ማለት ነው። ሙሴ ማለትም በልቡ ሽንገላ የማያውቅ ርህሩህ የዋህ ማለት ነው። አላሽኝ ማለትም በጸሎቱ ኃይል በደልን አበሳን ይቅር የሚያስብል ምሕረትን የሚያሰጥ አማላጅ ማለት ነው። የእነዚህም ክቡራን ቅዱሳን የትውልድ ሀገር፣ ምድር አጋዚት የተባለች ኢትዮጵያ ናት። የተወለዱበት አውራጃም ላኮ መልዛ ትባላለች። በኋላ ላይ ወሎ ተባለች። ዳግመኛም የደላንታ ቦታ የዋርላ ሜዳ ይሏታል። ሌሎችም መጠሪያ ስሞች አሏት። እነዚህም ቅዱሳን በዚች አገር ሲወለዱ ከሕፃንነታቸው ጀምረው ተጋድሏቸው አብረው የጀመሩ ናቸው። ሰባት ዓመት ሲሞላቸው ወደ ትምህርት ቤት ገብተው አውሎ ይስ ወደ ተባለ ደገኛ መምህር ዘንድ ሂደው የቅዱሳን መጻሔትን ምስጢር ተማሩ። መምህራቸውን በመንፈስ ቅዱስ ተሞልቶ እነርሱ ታላላቅ ቅዱሳን እንደሚሆኑ በዘመናቸውም ግራኝ አህመድ እንደሚነሳ ትንቢት ተነገረ። አጼ ሱስኒዮስም በ1616 ዓ.ም የካቶሊክን ሃይማኖት ካልተቀበላችሁ ብሎ ጎንደር ደንቀዝ ላይ ከ8000 በላይ የሚሆኑ ክርስቲያኖችን ከሰይፋቸው በኋላ በመቅሰፍ ተመትቶ ምላሱ ተጎልግሎ ወጣ። ሱስኒዮስ በዚህም ወቅት መኳንንቱ ምን ማድረግ እንዳለባቸው ሲማከሩ አንዲት ፍንወቴ የምትባል ከቤታቸው የምትኖር ደግ ባልቴት ከጨጭሆ በላይ ያለ ጻድቅ ስሙ አቡነ መርአው የሚባል ካህን ቢባርከው ምላሱ ይመለሳል፣ እርሱም ከመንግስቱ ይፈልሳል፣ ፋሲል ይነግሳል በማለት መከረቻቸው። የንጉሱም ጭፍሮች አቡነ መርአው ያሉበትን አፈላልገው አግኝተው ነገሯቸው። እርሳቸውን በሰረ ገላ ብርሃን ተጭነው በመሄድ በመስቀላቸው ባርከው ምላሱ መልሰውለት ፈውሰውታል። ንጉሱም ከደ ከዳነ በኋላ አይኖቹን በአዋጅ አዋጁን በአዋጅ ሽሮ ተዋሕዶ ሃይማኖት ትመለስ፣ ፋሲል ይንገስ ብሎ አርፏል። አጼ ስስኒዎስ የካቶሊክን እምነት ከተቀበላችሁ ካልተቀበላችሁ ብሎ ሊቃውንቱን በአንድ ቀን ባሳረደ ጊዜ ንጉሱ ወዲያው ኦርቶዶክስ ይርከስ ካቶሊክ ይንገስ ብሎ ያወጀበት ምላሱ ተጎልጉሎ ከወጣ በኋላ በተአምራ ተጎልጉሎ የወጣው ምላሱን በመስቀላቸው ባርከው ወደ ነበረበት በመመለስ የፈወሱት ሌሎች ቅዱሳን እንዳሉም ታሪክ ያስረዳል። ለምሳሌ የማህበረ ስላሴው አቡነ አምደ ስላሴ፣ የጩጌ ማርያሙ አቡነ ምእመነ ድንግል ይጠቀሳሉ። ይህ ማለት አቡነ አምደ ስላሴ፣ አቡነ መመነ ድንግል፣ አቡነ መራቢ ወይም ሌላ ጻድቅም ቢሆን እንዲሁ አጼ ሲኑስም ምላሱን ወደ ነበረበት መልሰው እንደ አዳኑት ተብሎ ለሁሉም ቅዱሳን ቢነገር ታሪኩ እርስ በርስ የሚጋጭ አይደለም። የነዚህም እጅግ የከበሩ ቅዱሳን ቅዱሳን ገድላቸው ከሌሎች ቅዱሳን ጋር ልዩ የሚያደርገው ነገር ቢኖር በአጼ ልብነ ድንግል ዘመን በቱርኮቹ አጋዥነት በሀገራችን ላይ ተነስቶ ለ15 ዓመታት ቤተክርስቲያን ሲያቃጠል ካይናትን ሲያርድ ስለኖረው ስለ ግራኝ አህመድ መነሻ ምክንያት ምን እንደሆነ ዘርዝሮ ስለሚያስረዳ ነው። ገድለ ስድስቱ ቅዱሳን ዘገዳመ ጎረጎር እንደሚናገረው ቅዱሳኑ ጽኑ የሆነውን ተጋድሏቸውን ከፈጸሙ በኋላ ጌታችን መስከረም አንድ ቀን በክብር ተገልጾላቸው እንዲህ የሚል ታላቅ የምሕረት ቃል ኪዳን ገብቶላቸዋል። ስማቹን የጠራውን የዘከረ ሰው እድል ፈንተው ከእናንተ ጋር ይሁን። ወደ ገዳማቸው የመጣውን ሰው እስከ አስር ትውልድ ድረስ እምረዋለሁ። ወደዚህ ገዳም በልቡ ሊመጣ አስቦ መምጣት ያልቻለ ሰው መጥቶ ሰግዶ እንደተሳለመው ይቆጠርለታል። እርሱ ይድናል፣ ልጆቹና ሚስቱንም ያድናል። በቤተ ክርስቲያንም መባአ የሰጠ ዋጋው በሰማያት ያገኛል። መባ መስጠት ያልቻለ ሰው ገርላቸውን ያለምንም ምንም ጥርጣሬ ያድምጥ በፍጹም ልቦና ለተከታተለ ሰው መባ እንደተሰጠ ይቆጠርለታል። ቦታችሁ እንደ ኢየሩሳሌም ትሁን። ይህችም ቦታ ያየ ሰው ኢየሩሳሌምን አላየሁም አይበል፣ ይህች ቦታ ኢየሩሳሌም ናትና ወንዞቿ እንደ ገነት ወንዝ እንደ ግዮን እንደ ጤግሮስ ናቸው። በገዳሙ ጠበል በንጹህ ልብ አምኖ ንስሐ ገብቶ የተጠመቀ ሰው እንደ አርባ ሰማንያ ቀን ሕጻን ይሆናል። የሰራው ኃጢያቱ ሁሉ ይደመሰስለታል። መታሰቢያችሁን ለማድረግ የሚደክመውን ሰው በቤቱ ውስጥ የእንስሳት ሞትም ቢሆን ቸነፈር አይገባበትም። እስከ ልጅ ልጁ ድረስ የሰራው ሁሉ ይባረክለታል። ጌታችን በገባላቸው ቃል ኪዳን መሰረት ቅዱሳኑን የተሰወሩበትን ምድረ ጎረጎር ገዳም እንደመስወም አንስተው አስባርከውታል። ቅዱሳኑ እንደ ሄኖክ እንደ ኤልያስ ከሞት የተሰወሩበት እለት የተሰወሩ ናቸው። እኚህም እጅግ የከበሩ ቅዱሳን ረዴታቸው በረከታቸው በሁላችን ላይ እጽፍ ድርብ ሆኖ ይደር። ወስባት ለእግዚአብሔር ወለወላዲቱ ድንግል ወለ መስቀሉ ክቡር አሜን።